ካቡል ልብ አንጠልጣይ የህይወት ታሪክ ደራሲ አብዱ ሩሚ ተራኪ ረዚቃ ሙሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። በጭስና በጉም እቅፍ እንደ ጨቅላ ከታቀፈችው ከባቡል ሰማይ ስር ካቡል በሚያማምሩ ስብርባሬ ከዋክብቶች ውስጥ ተሸሽጋ የምታንቀላፋ ከተማ ናት። የጸጥታ ምድር ጸጥታ የዘመናት ቁስልና እንባ ውጤት እንጂ የሰላማዊ አየር አርማ አይደለም። በጎዳናዎቿ ለጋ ዕድሜ ላይ ያለች ሴት በፍርሃት ግራና ቀኝ እያማተረች ትራመዳለች። እግሮቿ እርስ በርስ ይሽቀዳደማሉ። የለበሰቻቸው ነጠላ ጫማዎች ከእግር ጉዞ ብዛት ቀጥነዋል። እግሮቿ በአቧራ ተከቡ የእግር ጣቶቿን ሸፍኖታል። አቧራና ጉም የከተማን ገጽታ አስፈሪ አድርጎታል። እይታን የሚያሳርፉበት ግልጽ የሆነ ስፍራ የለም። ያቺ የጨቅላ ነፍስ ባለቤት ንፋስ ወደ ሰዎች ዘንድ የሚያደርስላት የምትታወቅበት ስም ይላት! አለም ብዙ ስሞችን ከገጸ ህይወቷ ነጥቋታል። ልቧ ላይ የህመም አርጩሚዋን አሳርፉ! በሐዘን እቅፍ የምትንሰቀሰቅ ጽግ አድርጓታል። በማባቢያ ዘመኗ የረገፈች አበባ የህይወትን አስቀያሚ መልክ ነገን ለማየት በሚጓጉ የልጅ አይኖቿ ተመልክታለች። ለአንዲት ቁራሽ እህል ሰው ሲገዳደል፣ ለሽራፊ ዳቦ አዋቂዎች ሲጣሉ፣ አባት ያጡ የቲሞችን ለለቅሱ፣ ባሎቻቸውን በሞት የተነጠቁ ሴቶች ሮሩ በልጃምሯ ይከሰታል ብላ ማታስባቸውን ሰቆቃ ባልጠናች ነፍሷ ኑሯለች። የካቡል ሴቶች ከፈራረሰ ቤታቸው መስኮት ላይ ሆነው በትካዜና ናፍቆት ወደ አድማሱ እየተመለከቱ በዝግታ አይኖቻቸው የእንባ እንከብል ይዘንባል። የዛሬ ጀንበር የትላንት ደስታቸውን ነጥቃ ምታቀዘቅዝ ይመስል በምሬት ይመለከቷታል። ጀንበር ከሌላ አካባቢ በተለየ በካቡል ሰማይ ስር ልብ ላይ ቀዝቃዛ ሆና ትወጣለች። ዛሬ መዝገቧ ላይ ሰፍረው የነበሩ ሰዎችን ስም በነገዋ ገጽ ላይ ተፍቀው ይገኛሉ። የሰው ልብም አይችለው የለም፣ ተራራን የሚንድ ሐዘን ተሸክሞም እስትንፋሱ አይቆምም። ጀንበር ስታዘቀዝቅ አነስ ካሉ የፎቆቹ ፍርስራሽ ላይ ጋደም ብላ የካቡልን ቀድሞ ያራቆ ከዋክብትን ተመለከተቻቸው። ያለ እድሜዋ በፈተናና ችግር ያገኘችው ልብ አውቃነት አላት። አካሏ ያልጠና ለጋ ብትመስልም ነፍሷ እድሜዋ የገፋ ባልቴት ሆኗል። እንደ ከርሞ ለጨረቃ ጥያቄዋን ትሰድ ጀመር። ግን ለምን መተዛዘን ቀረ? ግን ለምን እዝነትና ፍቅር ከዓለም ራቁ? ቀያይ ጉንጮቿን ከዳበሳው ቀዝቃዛ ነፋስ ውጪ የሚመልስላት አልነበረም። የውሾቹ ጩኸት ጎዳናው ላይ ያስተጋባል። ንጋት መዳፎቿን ወደ ካቡል ስትዘረጋ ከተማዋ በጉም ተከባ ነበር። ራቅ ካሉ ስፍራዎች ጉም ወደ ሰማይ ሲያርግ ይታያል። ምናልባት ለንጹሐን እንባ ሆኖ ካቡልን በዝናብ ሊያረሳት የልጆቻቸውን ሽታ በመናፈቅ ሳይተኙ የሚያነጉ የካቡል እናቶችን የሌት እህታ ሰምቶ እየተመለሰ ይሆን ወይስ ይህንን የግፍ መንደር ተጸይፎ ወደ አድማሱ ተበትኑ ሊደበቅ ሽቶ ነው? ወገቧን ጠበቅ አድርጋ አሰረች። የተኛችበትን ስፍራ ተመለከተች። ትላንት ከጨረቃ ጋር ወግ የጀመረችበት ስፍራ ነበር። ሁሉን ነገር ከኋላ ትታ ለመሰደድ ወሰነች። ካቡል የእንቡጥነቷ ዘመን የቀረበበት የትዝቷ መቃብር ስፍራ ብቻ ናት። እያንዳንዱ ጥግጋት ትላንቷን በደማቁ ያሳያታል። በነዛ ትንንሽ የልጅ እግሮች ስትቦርቅባቸው የነበሩ ጎዳናዎችና የገበያ ስፍራዎች ዛሬ ላይ እንዳልነበሩ ሆነዋል። የባባን ብርቱ እጅ ይዛ ጁማአ ላይ የምትሄድበት መስጂድም ወደ ፍርስራሽነት ተቀይሯል። የእናቷን ለስላሳና ዘወትር ዳባሽ መዳፍ አስታወሰች። የአባቷን ደማቅ ሳቅ ናፈቀች። ጠባብ ቤታቸውን ልክ እንደ ማራኪ ሙዚቃ የሚሞላው ሳቅ የሳቅ ድምፁ አሁን የለም በአእምሯ የሚመላለስ ትዝታ ብቻ ሆኗል። ከፈገግታ ይልቅ የናፍቆት እምባን የሚቸራት የሳቅ ድምፅ ነው። አንድ ግንብ ላይ በሰፈረ ስዕል በኩል አለፈች። ስዕሉ በአቧራ ተሸፍኗል። ከፊሉ ክፍል ቀለም ቀለሙ ለቋል። ጣቶቿን ግንቡ ላይ አኑራ ምስሉ ላይ ያለውን አቧራ እየደባበሰች አንተም ሰላምን ትፈልግ ይሆን ስትል ጠየቀች። ድንገተኛ ነፋስ ምላሹን የግንቡን አቧራ አይኖቿ ላይ በማድረግ አሳወቃት። አይኖቿን ሸፋፍና እያሻሸች ወደ ኋላ ፈገፈገች። ጉዞዋን አልገታችም። የእግሮቿ ጉልበት እስኪከዳት ድረስ ያለ መዳረሻ ተጓዘች። ወዴት እንደምትሄድ አታውቅም። ካቡልን ብቻ መልቀቅ ነው ሀሳቧ። ድንገት ከፈራረሱ መስጂዶች በአንዱ ጥሪ ተስተጋባ። አላሁ አክበር የዙሁር ሰላት ጥሪ ነበር። የአይኖቿ አዳርቻ በትኩስ እንባ ተሞላ። ባለችበት ተቀመጠች። ጉልበቷን ከደረቷ ጋር ለጥፋና እጆቿን ጉልበቷ ላይ ጠምጥማ አንገቷን አቀርቅራ ማልቀስ ጀመረች። እምባዋ የሐዘን ብቻ አልነበረም፣ ይልቅ የናፍቆትም ነበር። ለሰላት ከተጎነበሰችበት ወራት አልፏታል። አንደበቷ ተሳሰረ፣ ልቧ ድንገት ተሸበረ። አምላኳን የሚያስረሳት ብርቱ መከራ። ያ አላህ የምትመለከተኝም እንደሆነ እዘንልኝ፣ ልቦች ሁሉ አንተን ወደሚወሱበት ስፍራ የሚወስደውን መንገድ አመላክተኝ አንሾካሾከች። ወደ ጀላባድ የሚወስደውን ዕድሜ ጠገብ መንገድ ላይ በደም ነፍስ መጓዟን ቀጥላለች። ረሃብ ብቸኛ አጋሯ ሆኖታል፣ ዝምታም መልካም መምህሯ። በጦርነቱ የበፊት ግርማና ውበቱን አጡ። ከተሰባበረው ድልድይ ስር ስትጓዝ አንድን ሰው የድልድዩ መጨረሻ ላይ ተመለከተች። የነጭ ጺሙ ንጣት ከሩቅ ያስታውቃል። በአቧራና ጉም መሃል የቆመ ብርሃን ይመስላል። ቀረብ ብላ ተመለከተችው። የህይወትና ሞትን መልክ ተመልክቶ የነፍስ ምስጢርን የፈታ ሰው ይመስላል የአይኖቹ ክዳን በሐዘን የወረዱ ቢሆንም ጥልቅ አሳቢና ብልህነቱ ግን ከአይኑ ላይ አልሸሸጉበትም ወዴት ነው የምትሄጂው የኔ ልጅ ጠየቃት አላውቅም መሸሽ ነው መለሰች ለአፍታ እግሮቿን ገታ አድርጋ ቀና ብላ ድጋሚ ተመለከተች። ከምንድን የምትሸሽው? ፈገግ እንዳለ ጠየቃት። ግማሽ ፈገግታ ከጎላው የጭካኔ ድምፅና ከባዶነቴ ሆድ እየባሳት መለሰች። አይኖቿን እንባ ረገዙ። ሰማይ ላይ ወደሚያንዣብቡ ወፎች ጠቆማት። ወፎች እንኳ የሰማይን ደጅ በክንፎቻቸው ዞረው ወደ ቤታቸው ይመለሳሉ አንቺም ትመለሻለሽ ግን ወደዚህ ስፍራ ብቻ ሳይሆን ወደዚህ ዓለምም ይሆናል የምትመለሽ ላፍታ ወደማይከስመው የፍቅር ዓለም ፍቅር የቀረ ፍቅር አለ ነው ያውም ከዚህ ጦርነት አውድማ ላይ የበደልና የሰቆቃ ምድር ንዴቷ ከአይኖቿ እየተንቀለቀለ እልህ በተሞላው ድምፀት መለሰችለት። ጭብጥ አፈር አንስቶ አመላከታት። ይህ አፈር የምታዩ ከዘመናት በፊት ተራራ ነበር። ይህ ውጥንቅጥም የጌታሽ የይሁን ቃሉ ውጤት ነውና ሲሻው ዳግም እንደ አቧራ የተበተነውን ሰላም ተራራ አድርጎ አቆመዋል። አቧራውን እፍ ብሎ በተነው ገጽታው ከበናኞቹ ጋር ተቀላቅሎ ቀስ እያለ ከአይኖቿ ተሰወረ። ወደ ትንሽ መንደር ዘለቀች። ጊዜው ከሌሎች ስፍራዎች በተለየ ዝግ ብሎ የሚኬድበት የሚመስል ቀይ፣ አረንጓዴ ያልሆኑ ማሳዎች ያሉበት ስፍራ። ማሳዎቿ ወደ አመድነት ተቀይረው ግራጫ ሆነዋል። ነዋሪዎቿ በብርሃንና ድርቅ እየተደቆሱም ቢሆን ቀለል ብሎ ነው የሚኖሩት በዝምታና በመደጋገፍ ነው ችግሮቻቸውን የሚያሳልፉት። አንዲት ባሏን አጣ ብቻዋን የምትኖር ሴት ወደ ቤቱ አስገባቻት። ቤት ውስጥ ያለውን የነበረ ዳቦና ወተትም አቀረበችላት። ያለን ትንሽ ቢሆንም ማካፈልን እንሻለን። ማጋራት ልብን ህያው ያደርጋል። ከዚህች በጭካኔ ከተሞላችው ምድር ላይ ጭላንጭል ብትሆንም የለመደ ሰብአዊነት እንዳለም ማሳያ ነው። ሀዘን ያጎደጎዳቸው አይኖቿን ከልጅነቷ ላይ አንስታ ወደ ደጁ መመልከት ጀመረች። እንደ ሌሎች የካቡል እንስቶች ወደ አድማሱ እያየች ቆዘመች። ቀናቶቿን የሀዘን ድንኳን በለበሰችው መንደር ላይ መግፋት ጀመረች። አመሻሽ ላይ ከቤቱ ጀርባ ላይ ካለው ማሳ ዘንድ እንደሆነ እየጠወለጉ ያሉትን እጽዋቶችን ውሃ ማጠጣት የዘወትር ተግባሯ ሆነ። ውሃ በማጠጣት ውስጥ የልቧን እፎይታ እያገኘች መጣች። በእጆቿ በምታንጠለጠለው ማንቆርቆሪያ የያዘችው የእጽዋቶችን ሳይሆን የራሷን ተስፋ ነበር። እየጠወለገች ያለችው አበባም ራሷ ናት። በአንዱ ሌት ውሃዋን ተስፋዋን አንጠልጥላ ወደ ማሳው ስታመራ ከሞቱ እጽዋቶች መካከል እያበበች ያለችን አበባ ተመለከተች። ተጠግታ በቀስታ ስትዳብሳት ልቧ በሐሴት ይደልቃል። ድንገት የሟች እናቷ ንግግር ታወሳት። በውጥንቅጥ ውስጥም ቢሆን ውበትን አስሺ፣ ውበት ተስፋን ይሰጣል። ለመጀመሪያ ጊዜ ፈገጋለች። ለወራት የቆየችበትን ቤት ረሃብና ችግሩ ሲጠና ከስደተኞች ጋር በመሆን ጉዟን ለመቀጠል ተገደደች። ሀገራቸውን ለቀው የሚወጡ አፍጋኒስታውያን ቁጥራቸው ዕለት በዕለት እየጨመረ መጥቷል። እሷም ልጃቸውን ከተሸከሙ እናቶች፣ አይኖቻቸው ከጠፉ ወጣቶች፣ እግራቸውን ወይንም እጆቻቸውን በጦርነቱ ካጡ ሰዎች፣ ወላጆቻቸውን በጥያቄ ከማይነዘንዙ ህፃናት ጋር ሆና ጉዞዋን ቀጠለች። አቧራው ከኋላቸው ልክ እንደ ውብ ትላንትናቸው እየተነሳ አየሩ ላይ ይሰወራል። ፓስፖርትም ሆነ መታወቂያ የላትም። ማኅተብ የሰፈረበትም ምንም አይነት ማለፊያ አልያዘችም። የያዘችው መሞቷን ያላቆመች ልብና ዱዓ ብቻ ነው። ከሁለት ሳምንት ከባድ ጉዞ በኋላ ድንበሩ ላይ ደረሱ። ከፍ ያለ አጥርና በርከት ያሉ ወታደሮች ከፊታቸው ይታያሉ። ወታደሮቹ የሰዎቹን መረጃ እያጣሩ ድንበር የመሻገሪያን ፈቃድ ይሰጣሉ። ተራዋ ደርሶ ከአንድ ወታደር ፊት ተሰየመች። ፓስፖርት በጎርናና ድምፅ ጠየቃት። መታወቂያ ምላሽ አጣ በተስፋ አይኖቹን አይታ ወደ መሬት አቀረቀረች ግራ በመጋባት የተወሰነ ከምንታ በኋላ እንድታልፍ አደረገ ቀጣዩን ምሽት ከአንዲት ወንዝ አጠገብ አደረች ከፓኪስታን ሰማይ ስር ከዋክብቶች አሁንም ከበላይዋ ተንጠልጥለው የሰማዩ ገጽ በዝግታ የሚፈሰው ወንዝ ላይ አርፎ ወንዙም በከዋክብት የደመቀ ጥቁር ምንጣፍ አስመስሎታል ሌቱ በንጋት ሲረታ መዳፎቿን ወራጅ ወንዙ ላይ አድርጋ ፊቷን እየታጠበች ከቆየች በኋላ የቆየ ገጽታዋን ተመለከተች። ምናልባትም ፍቅርህ ከዚህ ይሆን የሚጀምረው? ከአንተ ውጪ ያለንን ሁሉ ካጣም በኋላ አላህዋ አንተ ብቻ ና ብቻ ስትሆን ብቸኛ መደገፊያችን እንዲያ ይሆን? ለልቧን ሾካሾከች። የወንዙ እሽሽታ በጆሮዋ ይንቆረቆራል ፓኪስታን ላይ ካለች አንዲት መንደር ላይ የጎዳና ሕይወቷን ጀመረች። አንድ ደግ ሰው ከቤቱ ደጅ ላይ ተኝታ ተመለከታት። የሚበላ ነገር ካቀረበላት በኋላ ተጣጥባ ልብሷን ቀይራ ወደ ሥራ እንድትሰማራ አደረጋት። ያለፈችበትን ችግርና መከራ ሲሰማ ዓይኖቹን ባን አራገፉ በትልልቅ መዳፎቹ አናቷን እየዳበሰ አበሸራት። ከእርሱ ጋር በግል ዳቦ ቤቱ ውስጥ ረዳት ሆና መስራት ቀጠለች። ዳቦ ቤቱን መወልወል፣ መጥረግና የመጋገሪያ ዕቃዎቹን ማጽዳት የዘወትር ስራዋ ሆነ። አእምሯን በስራ መጥመዱን አልጠላችውም፣ ብርቱ ሐዘኗን በጥቂቱም ያስረሳታል። ንጋት ላይ ትኩስ የዳቦ ሽታ ዳቦ ቤቱን ይሞለዋል። ዳቦ በስንዴ ሳይሆን በትዕግሥት ነው የሚጋገረው የዳቦ ጋጋሪው የዘወትር ንግግር ነው። ምናልባትም እውነተኛ ፍቅርን አሳሽ እንዲሁ በትዕግስት እሳት መፈተን ይኖርበት ይሆን ስትል አሰበች። በአንዱ አመሻሽ ላይ የመጨረሻ ዳቦ ከተሸጠ በኋላ ከመጋገሪያው አጠገብ ቆጭ አለች። መጋገሪያው ከፍተኛ ሙቀትን በዙሪያው ይረጫል። ከሙቀቱ ለመሸሽ እየሞከረች ምናልባትም ልቦች እንዲህ ይሆናል በህመምና ስቃይ ተጋግረው ሕያው ሆነው ለሌሎችም የሚተርፉት በማለት አሰበች። የዳቦ ቤቱ ባለቤት ብቻዋን ፈገግ ስትል ተመለከታት። ይህን ፈገግታሽን በምንም እንዳትለውጭው፣ ከዚህ አልማዝ በላይ ዋጋ ያለው ነው ሲል ፈገግ እያለ ነገራት። የጁማን ስግደት ደጋግማ መጣት ጀመረች። ሰዎች በአሚንታ ከኢማሙ ለጥቀው የሚያሰሙትን ድምጽ አብዝታ ትወደዋለች። የጩኸትና ለቅሶን ድምጽ በመማት የተሸበረ ልቧ በአሚንታ ይሰክን ይዟል። አንድ ከሰዓት ላይ ከዳቦ ቤቱ ጀርባ ትንሽ ራቅ ብሎ ካለ ዛፍ ስር ደገፍ ብላ በዝምታ ንጹሕ አየር እየተቋደሰች ባለችበት፣ አንዲት ሴት ሽፋኑ የተቀዳደደ የሩሚን የግጥም መጽሐፍ ይዛ የዛፏን ጥላ ተጋራቻት። ጠጋ ብላ ሰላምታ ካቀረበችላት በኋላ ስለ መጽሐፉ ታወጋት ጀመር። እንደውም ላንብብልሽ! ከመሀል ገጽ ከፈተችና ፊደላቶቹን እየገጣጠመች በቀስታ አንዲትን አረፍተ ነገር አነበበች። ቁስል የብርሃን መግቢያ በር። ልጅቷ ያለባበሰችው ብሶት ተቀሰቀሰባት። የእንባዎቹ እንክብሎች ከጉንጮቿ ዘነቡ! አንድ ሰው ውስጧ ላይ ያለን ባዶነት ገልጾ እያሳያት እንደሆነ ተሰማት። አላህ ልባቸው በበዛ ሐዘን የተሰበሩትን የሚወድ ይመስልሻልን? በሐዘናቸው ሰበብ ሊቀርቡ ያልቻሉትን መጽሐፍ ወደ ያዘችው ልጅ እንባ አዝናቢ አይኖቿን ጠራርካ እየተመለከተች ጠየቀች። እንዴታ! የእርስዎ ወዳጆች ሌላ ማን ሆኑና? ልባቸው የተሰበሩ ልክ እንደ ተከፈተ መጽሐፍቶች ናቸው። ውስጣቸው ያለውን እውነት ያለአንደበታቸው ለጌታቸው በልብ እህታ ከማንሾካሾቅ አይሰንፉም። እርሱም ስባሪ ልባቸውን ብቻ ሳይሆን በሐዘንና ልመና ሰበብ የሚወጣውን የህመም እህታቸውንም ሳይቀር አብዝቶ ይወድላቸዋል። ከዚህ የሩህ ቅጽበት በኋላ ለህመሟ ያላት ምልከታ አድማሱን አሰፋ። ወደ ነፋሱ፣ ወደ ዝምታዋ፣ ወደ ልቧም የምታደምጥበት ይዘት ተቀየረ። ጊዜያው ይነጉዳል፣ እንቡጦች ይረግፋሉ፣ አዲሱም ቀን እንደ ቀልድ ይወለዳል። ሴኮንዶች ተባስተው ደቂቃን፣ ደቂቃም በተራው ሰዓትን፣ ሰዓትም እንዲሁ ቀናትን እየፈጠሩ ነጋ ያልነው ዛሬ ትናንት ያልነው አምና እየሆነ ትዝብቱን ይዞ በፍጥነት ይጓዛል። ጊዜ ታዛቢ ነው። አዲስ ትውልድ፣ አዲስ ክስተት፣ አዲስ ዓለም፣ አዲስ ኩነት፣ አዲስ መንግስት፣ አዲስ ጨቋኝ፣ አዲስ ጭቁን፣ አዲስ ሀሳብ፣ አዲስ ፍጭት፣ አዲስ ግጭት፣ አዲስ ነገር በተከሰተ ቁጥር ጊዜ መዱን ከቀለሙ ነክሮ ተገልጦ ከማያልቀው መጽሐፍ ውስጥ ቀጣይ ትዝብት ብሎ ያሰፍረዋል ለዚያም ይመስለኛል አላህ በርካታ ቦታ ላይ በጊዜ የሚምለው ከመሐላዎቹ ሁሉ ግርም የሚለኝ ወለዐስር ብሎ በአንዲት አንቀጽ የጊዜን ትልቅነት ያንጸባረቀበት ድንቅ አገላለጹ ነው። ጊዜ ታዛቢ ነው። ለዛም መሰለኝ ወለዓስር በጊዜ ምላለው ካለ በኋላ ኢነ ልኢንሳነ ለፊ ኹስር የሰው ልጅ በክስረት ላይ ነው ያለው። ትውልድ እየተተካ በምድር ላይ ያደረገውን የስኬት ሙከራዎች ሁሉ ጊዜ ታዝቧል። አንዱ ትውልድ በባዕድ አምልኮ ስኬትን ይመኛል። ሌላው በስልጣን፣ ቀጣዩ በገንዘብ፣ እኩሉም በስሜት ስኬትና ደስታን ፍለጋ እድሜያቸውን ሙሉ ይማስናሉ። ጊዜም ይታዘባቸዋል። የቂያማ ቀንም ተጠርቶ ትዝብትን ሰርክፎ ይባላል። ወጣትነት ትርፍ ጊዜ፣ ረመዳን ወር ሌሎችም የጊዜ አካላት በተርታ መጠው የሰውን ልጅ ብኩንነት ያስረዳሉ ወራቶች ነጎዱ፣ አመታትን ወለዱ የፓኪስታንን አየርና ባህል መዋሃድ ከጀመረች ሰነበተች መስራት መስገድና መቅራት የህይወት እሽክርክሪት ሆኖ ሰነበተ በአንዱ ጁምዓ ላይ ግን ከተማዋ በድንገተኛ ጎርፍ ተጥለቀለቀች ሰው የሚይዘውን አጦ ይራወጥ ጀመር ሻሃዳቸውን እየደጋገሙ የሕፃናትን ነፍስ ሊያተርፉ የሚጥሩ ወጣት ዋናተኞች እዚህም እዚያም ይሯሯጣሉ። የዳቦ ቤቱ ደግ ሰው ሁለት ልጆቹን ለማትረፍ ሲጥር በሞት እቅፍ ተሰበሰበ። እሷም ውሃው እስከ አንገቷ አጠልቆ እየገፋ ወሰዳት። በዚህ መሃል ሐዘን፣ ፍርሃትና ተስፋን ባነገበ ድምፅ፣ ምን ነው አላህዋ፣ ምን ነው የሚበቃኝን ያህል አላሳየውምን? ተስፋ በቆረጠ ድምፅ አንሾካሾከች። ያጣሽው መጀመሪያውኑ ያንቺ አልነበረን ነው የሚል ምላሽን የሰማች መሰላት። ብርሃኗ አየሎባት ባይበሉባዋ አይኖቿን እየከለለች አይኖቿን ገለጠች። ከአንድ እንግዳ ቤት ውስጥ ነጭ ቀለም ከተቀባ ክፍል ጥግ ላይ ካለ አልጋ ላይ እራሷን አገኘች ሕያው ናት ግን ቀና ለማለት የሚሆን የቀረ ጉልበት አልነበራትም ጋደም ባለችበት በዝምታ አምቧ ይፈስ ጀመር ትኩስ ጠብታዎቿ እጅ የመስጠት ነበሩ ከነፍሷ ውጭ የቀራት ምንም የለም ተስፋም ጭምር ጊዜው እንደተወነጨፈ ቀስ መንጎዱን አልገታም በሐዘን እና ፍርሃት ተገፍታ ለጋ አካሏን ይዛ ስደት የገባችው ነፍስ ዛሬ በዛች ትንሽ ገላ ውስጥ የለችም። ይልቅ ውበቷ እንደ ፀሐይ አበባ የደመቀ ሴት ሆናለች። የሰው ልጅ ከተሰጡት ትላልቅ ስጦታዎች አንዱ የሆነው መርሳት ነው። ያሳለፈችባቸው የመከራ ወቅቶች ዛሬ ላይ የሚለቀሙ ሀሴት ናቸው። እንባዎቿም ለነገስ አቋ የሚሰው ሞክቶች ነበሩ። ከሀገሯ አፍጋኒስታን በስደት ከወጣች አስራ አምስት ዓመታቶች ነጎዱ ፓኪስታን ውስጥ በአንድ ትምህርት ቤት ውስጥ እንደ አረብኛ ቋንቋ አስተማሪ ተቀጥራ በመምህርነት ጊዜዋን ማሳለፍ ከጀመረች ሶስተኛ ዓመቷ ነው። በምታስተምርበት ወቅት ለሕፃናቶች ተስፋ፣ ሰላም፣ እዝነትና ፍቅርን የሚዳስሱ ታሪኮችን አብዝታ ትነግራቸዋለች። አንድ ቀን ከተማሪዎቿ አንዱ ኡስታዛ፣ ለምንድን ነው ሁሌ ፍቅር ሁሉም ቦታ አለ የምትይኝ? ሲል ጥያቄውን አስከተለ። ከፈገግታው ስር ያለ ንጹህ ልቡና የጥያቄውን ጥልቀት እየተመለከተች መለሰችለት። ሰላም የሕልውና ጉዳይ ነው። ሰው ከራሱ ጋር ሰላም ካልሆነ ከቅርብ ወዳጆቹ ጋር፣ አልፎም ከማኅበረሰቡ ጋር፣ ከፍ ሲል የሀገርን ሰላም ደፍራሽ ይሆናል። ከምንም በፊት በአላህ ጋር ሰላም ያወረድና በእንባት እጥበት የልቡን ግርዶሽ ማስወገድ የተቻለ ሰው አለን ብትወይን፣ እርሱ ግን ወዛም ልብ ይኖረዋል። ዙሪያው ድቅድቅ ቢሆን ለእርሱ ግን ብርሃን ነው። ፍቅርን በሰዎች ላይ፣ በቃላቶች ስር፣ በተለያዩ ቦታዎችና በዝምታ ውስጥ ፈልግ ያጥቸዋለሁ። ፍቅርን ያገኘሁት እርሱን መፈለግ ያቆምኩበት ቅጽበት ነው። ፈልጎ እንጂ ፈልገህ የምታገኘው ጸጋ አይደለም። ወደ ጣቷ ቀለበት ተመለከተች፣ ጠያቂ ልጇንም ጭምር ገጽ ታሪቋን የማያውቀው ንጹህ ፍሬ እርሷ ስሩ ናት። የመከራና ችጋር ሕይወቱን አሳልፋ በተደላደለ የሕይወት ምንጣፍ ላይ እንዲራመድ የተሰዋች ነፍስ። ለመጥለቅ ሩብ ጉዳይ የቀራት ፀሐይ አድማሱን አድምቀዋለች። እንደ ሁልጊዜዋ የሰውን ዕድሜና የሰውን ትዝታ ይዛ ነገም እሰርቃችኋለሁ ትላለች በምጸት። የቀጥር ፀሐይ የትዝታ አለቃ ትመስላለች። በስራ የደከሙ ሰውነቶች፣ በዕድሜ መግፋት የዛሉ አካሎች፣ እርጅና በግንባሮቻቸው ላይ ያኖራቸው አግድም መስመሮች፣ ብሶቶች፣ ሀዘኖች፣ እነኚህ ሁሉ ፀሐይዋ ልትጠልቅ ስትል ትዝታቸው የሚቀሰቅስ ይመስለኛል። ጨረቃና ከዋክብት በተራቸው የጠራውን ሰማይ ከፀሐይ ሲረከቡ የሰው ልጅ ግን ትዝታውን አቅፎ እያለ ይብከነከናል። አሁን ላይ ከሀዘኗ ጋር በሚስተካከል የሀሴት ባህር ውስጥ ብትሆንም ሌት ላይ ትዝታዋን ታቅፋ እያለች መብከንከኗን መግታት ግን አልቻለችም። ለዚህም ነው ወደ አፍጋኒስታን ለመመለስ ሳሌህን ያሳመነችው። ሳሌህ እንደ ስሙ የሆነ ደግ ሰው ነው። ስብርብር ብር ብላ በወደቀችበት ወርቅነቷን ማየት የቻለ እያለብሰው፣ በጨላለመ ተስፋዋ ላይ ድንገት ብቅ ያለ ጀንበር። ደግነቱ ለእውር እንኳ የሚታይ ለደንቆሮ ሳይቀር የሚሰማ አይነት ነው። በስምንት ዓመታት የትዳር ቆይታቸው አንዴም ልቧን አስከፍቶ አያውቅም። ፍቅራቸው በትንንሽ እጥፋቶች ብቻ የሚደሰት ነው። ፈርሃንና ሰብሪን መንታ ልጆች ናቸው። የትዕግሥትና የተስፋዋ ችግሮቿ፣ የትላንቷ እምባ ማበሻዎች ከዓመታት ቆይታ በኋላ በካቡል ሰማይ ስር ራሷን አገኘች። ብቻዋን፣ ያለ ፓስፖርት ከወጣችበት ሀገር ብሌን የሆኗት ልጆችና በአንድ ደግ ሰው ታጅባ ተመለሰች። በጦርነት የታመሰው ከተማ ዛሬ ታድሷል። የፈራረሰ የነበረው ከተማ ዛሬ በሚያማምሩ ፎቆችና በተዋቡ ቀለማት ደማምቋል። አዲስ ሳቅ ለቅሶ ይደመጥበት ከነበረ ስፍራ ይሰማል። በፍርሃት ሰው ይሮጥበት ከነበረ ጎዳና ላይ ህፃናት ሲቦርቁ ይታያሉ በትዝታ መዝገብ ትላንቷ ላይ ያለውን ካቡልና ዛሬ ህይወት የዘራውን ከተማ እያየች መብሰልሰል ቀጠለች የማያልፍ የለም ነገራቶችን እንደ መሬት ማስተናገድ ብቻ ነው ችግሮቻችን ህመምና እንባዎቻችን ብቻ ሳይሆኑ እኛም አላፊ ነን መጥፎ የሚመስሉን ቀናቶች ከነበር መዝገብ ላይ መስፈራቸው አይቀርም እኛም ነበሮች ነን የህመም ሲቃ ባበረታው ድምፅ አላህ ላይ ከማማረር እና ከእርሱ ከመራቅ ይልቅ ወደ ደጁ መዋደቅ ምርጭ የሌለው አማራጫችን ነው። ትላንት ያነባንበት ስፍራ ዛሬ ልንፈግ እንችላለን። አናልፈውም ካልነው መከራ በላይ የአላህ እዝነትና ሁሉን አድራጊነት በልብ ማስረጽ ብሩህ ነገን ያሳየናል። በሁሉ መከራና ለቅሶ ውስጥ ብቻዬን አልነበርኩም! የሚሰማኝ ከእናት በላይ የሚዝንልኝ በመከራ ሊያበረታኝና ወርቅነቴን በህመም በትር መዝኖ ሊያሳየኝ የሚሻ ከደም ስሬ በላይ የቀረበው አላህ ሁሌም አብሮኝ ነበር። ወደ ካቡል አመራች። ከልጅነት ዘመኗ ከተማ የህመሟ መቃብር ከባቡል ፍርስራሽ አናት ላይ ሆና ግን ለምን እዝነትና ፍቅርህ ከዓለም የራቁ ያለችበት ስፍራ ስትደርስ ፈገግ አለች። ፍቅረ እኮ ርቆኝ አያውቅም፣ ልቤን የምትከፍትበትን ቅጽበት ብቻ እየጠበቀ ነበር። ለራሷ ብቻ በሚሰማ ድምፃን ሾካሾካች። ለስላሳ የሰላም ንፋስ ጉንጮቿን ዳበሷት። ዓይኖቿን ጨፍና ልቧን ያሰከነውን የሰላምን ንጹህ አየር ተቋደሰች። ልቧ በሐሴት ይደልቃል። የትዝቷ ምዕራፍ ተገልጦ የእናቷን ውብ ፈገግታ አሳያት። በልቧም ተናፋቂ ድምጿን አደመጠች። እንኳን ደና መጣሽ የሚልች። ታሪኩ እዚህ ላይ ተፈጸመ። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ስለምትከታተሉን እና ከኛ ጋር ስለሆናችሁ ከልብ አድርገን እናመሰግናችኋለን። በቀጣይ ታሪክ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልን።